ጊዮን አካዳሚ በ በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከሆዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በዛሬው ቪዲዮችን ደግሞ ይዘንላችሁ የመጣን የመጀመሪያ ፊደሎች ቃላት ምስረታ ይሆናል። ቃል ምንድን ነው? ቃልስ እንዴት መሰርታልን የሚለውን በባለፈው ቪዲዮችን ሰርተናል። ካንዴም እስከ ሁለት ሰርተናል። እየገባች ውዩት ወደኋላ ክፍል አንድ፣ ክፍል ሁለት እያልን ሰርተናል። ያን ወደኋላ ኋላ ተመልሳችሁ እንድታዩት እንጋብዛችኋለን። ዛሬ ደግሞ ይዘንላችሁ የመጣን ልክ በዛው ተመሳሳይ በመጀመሪያ ፊደሎች ቃላት ምስረታ ነው። ቃላት ምስረታ ለምሳሌ እዚህ ወ በሆነው ቃል የምንመሰረተው ወ ራ ት፣ ወ ራ ት፣ ወራት፣ ወራት፣ ወራት። ወ ረ ዳ፣ ወ ረ ዳ፣ ወረዳ። ወ

ዘ ርፍ ዘ ርፍ ዘርፍ እዚህ ጋ ደግሞ ደነች ደ በደ ደግሞ እንመሰርታለን ደ ስታ ደስታ ደስታ ደስታ ደ

ልባ ልባ ጀልባ። እሺ፣ እንዲህ እያደረግን ቀስ ብለን ካነበብን በኋላ ፍጥን ብለን ደግሞ እናነበዋለን። ለማንበብ አየይዞ ማንበብ ምናምን ተቸገርን የምትሉ ቤተሰቦቻችን ሌላ ነገር ሳይሆን ፊደሎችን በትክክል ካወቅን ፊደሎችን እንደ ቅደም ተከተላቸው ከጠራናቸው የተለየ ነገር አይመጣም፣ ወይም ደግሞ ትርጉሙን ይሰጠናል ማለት ነው። ለምሳሌ ይህን ስንጠራው ይቺ ወናት፣ ይቺ እራናት፣ ይቺ ትናት፣ በአንድ ላይ ግን ፍጥነት ስናነበው ወራት፣ ወረዳ፣ ወቅት፣ ወንዝ፣ ዘገባ፣ ዘመን፣ ዘይት፣ ዘርፍ፣ ደስታ ደረጃ፣ ደቂቃ፣ ደብዳቤ፣ ደካማ፣ ጀመረ ጀመረ፣ ጀርመን ጀርመን፣ ጀርባ ጀርባ፣ ጀልባ ልክ እንደዚህ እያደረግነ ፊደሎችን በትክክል ካወቅናቸው ማን ተብለው እንደሚጠሩ ምንም ለማንበብ አንቸገርም፣ ማለት ነው። እሺ ደግሞ ገነች ገ እስቲ የመሰረት ነውን ቃል ስናይ ገ እቺ በነች በቺ ያ በአንዴ ስናነበው ገ በያ ገ በ ያ ገበያ ገ መ ድ ገ

ምን ገዳም ገዳም ገ ን ዘ ብ ገ ን ዘ ብ ገንዘብ እሺ ፍትል ነሳንበ ገበያ ገመድ ገሰገሰ ገዳም ገንዘብ ልክ እንደ እያደረግን እናነባቸዋለን፣ ማለት ነው። እች ደግሞ ጠ ነች ጠ ጠ ጠቃሚ ጠቃሚ ጠቃሚ ጠ ን ካ ራ ጠ ን ካ ራ ጠንካራ

ብቆ ጠብቆ ጠብቆ ፍትን ብለ ስናነበው ጠቃሚ ጠንካራ ጠቅላይ ጠላት ጠብቆ። እሺ፣ ይችኛዋ ደግሞ ጨነች ጨ በጨ ቃል ስንመሰረት

ጨረቃ መጀመሪያ እንዲቀስል ፊደሎችን ካወቅናቸው በኋላ ወይም ካነበብነው ነው፣ በኋላ ኋላ ደግሞ ፍጥን ስናነበው በጣም ግልጽ ይሆንልናል ማለት ነው። እቺ ደግሞ ፈነች ፈ፣ ፈ፣ ጠ፣ ፈጠራ ፈ፣ ጠ፣ ራ፣ ፈ፣ ን፣ ጅ

ፈውስ ፈውስ። ይህም ፍጥን ብለን ስናነበው ደግሞ ፈጠራ፣ ፈንጅ፣ ፈንጅ፣ ፈቀደ፣ ፈረስ፣ ፈውስ። ልክ እንደዚህ እያደረግን እየደጋገብን እያየን እያነበብን እነዚህን ቃላት ካነበብን በኋላ ደግሞ ቀስ ብለን ወደየት እንሄዳለን? ወደ አርፍተ ነገር እንሄዳለን እየደጋገምን እያየን ቃላትን ሆሄያትን ያላየን ወደ ኋላ ተመልሳችሁ ሁሉንም ከሀ እስከ ፐ የሰራ ነው አለ። ሁሉንም ተመልሳችሁ ወደ ኋላ ያያችሁ ደግሞ ፊደሎችን ወይም ሆሄያዎችን ካወቃችሁ በኋላ ቃላት ምስረታ፣ ከቃላት ቀጥለን ወደ አረፍተ ነገር እንገባለን። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከ እስከ መገናኘት ድረስ በኦንላይን መማር እና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ አይበሉን በቴሌግራም በዋትሳፕ። ለዛሬው ይህን ይመስላል። መልካም ጊዜ፣ ደህና ሆኖ።